እንዲሁ ራሱ እኮ ስታምሪ በአትኳ ካይ ራሱ ስታምሪ ማለት ነው። እና በቃ ላንቺኑ ዘፈኑ ራሱ የተዘፈነው ማለት ነው። ኮሎን ማንኩላታል፣ ኩሎን ማንኩላታል። በአትኳ ነውም ሲያምር ባታል ኩሎን ማንኩበታል። የኔ ድንቦሽቡሽ፣ የኔ ጤኔጥ፣ የኔ ቦምቦሊኖ ፊት የኔ ፍቅር ነው፣ የኔ ማር፣ የኔ ውሻ፣ የኔ ቦጢጥላ፣ የኔ ኪዩት፣ የኔ ቢቢ ይሄ ሲያምር ፊቷ ራሱ ስታሳሳ ማለት ነው። እና አታምሪም የኔ ውድ እና በቃ ስታምር፣ እኔ የትናንቱን ቪዲዮ አይቼ ማለት ነው በጣም በጣም በጣም በቃ በጣም በጣም በቃ ሰርግ እንደ ሀይሚና እንደ ብሩክ ሆነስ በአገባስ እያልኩ በቃ ግራ እየገባኝ ማለት ነው። እና አንዳንድ ጊዜ ሰርጎች በቃ ደስ ይላሉ ማለት ነው እና ግን ብሩክ እኔ ታላላቆቼ ቁጭ ብለው እኔ አላገባም ቢኮስ ገና ልጅ ነኝ ብሏል ማለት ነው እና ግን ያው የሰርጋቸው ቀን እንዴት እንደሚሆኑ ምናምን፣ ግን አቤት ተተረባላችሁ በቃ እናንተ ጉድ ነው። ከአሁኑ የምትጠሩ ሰዎች እያሰባችሁ ማለት ነው፣ የምበሉትን ምናምን እየተጠነቀቃችሁ እንደምትቀረጹ እያሰባችሁ እየተጠነቀቃችሁ ብሉ። ለምን ብትሉ እና ሀይሚ ስለሚታረሙ ማለት ነው። በቃ የምትቀረጹትን ምናምን ኤቭሪቲንግ እያሰባችሁ ካሜራማን መገቡትን ነገር እያሰባችሁ እንትን በሉ ምንድን ነበረ ጥቃት አስቡበት፣ ማለት በኋላ እንደ እንትን እንዳትሉ እንዳትተረቡ ማለት ነው። እና በቃ በጣም ነበረ ዘና ሲያደርገኝ የነበረው ማለት ነው። እና ይሄ ፎቶ ደግሞ በጣም በጣም ከወደድኩት አንደኛው ፎቶ ነው ማለት ነው። በጣም ሲያምር በጣም ደስ የሚል ነው። ለምን በቃ አይዱ ነው አላቅ እንታም ምንም ግምታምሮ ማለት ነውና፣ ብስማ አንደን ጊዜ በቃ ሳታስቡት ሙሽራ በሆንኩ ምናምን ብላችሁ ትመኛላችሁና፣ እኔ እርግጠኛ ነኝ ይሄን ፎቶ እሷ ራሷ ስቶሪ ላይ አርግተዋለች ማለት ነውና ሙሽራ በሆንኩ ብላ ምናምን ማለት ነውና፣ የኔ ውድ ሀይሚሻ የኔ የብሩክ ምጥል የብሩክ ደም ብሽብሽ ማለት ነውና፣ በቃ ያው ሰርጋችሁን በቅርብ እንደምንጠብቀው አንጠራጠርም። ለምን አትይም ለምን ብትይም ያው ነው እና፣ ከዚህም በፊት አይሚ ነበረች ብሩክን እንትን ያለችው ሱፍ ያስለበሰችው በግድ ማለት ነው። ኧረ አይሚ ሻየቀለርሽ መሆን አለበት ምናምን እያላት ማለት ነው እና ዛሬ ደግሞ በተራው ሱፍ አልብሷታል፣ ትናንት ማለት ነው እና፣ ግን የትናንቱ ቪዲዮ በጣም ደስ ነበር የሚለው ማለት ነውና፣ የእሷ መሽኮርመም፣ አይሚ ገና ነው። መሽኮርመ በጣም እያበዛሽ ነው። ለምንድን ነው በጣም አብዝተሻል መሽኮርመም። በጣም በጣም እያበዛሽ ነው እያበዛሽ ነው። እና በቃ ምን ብዬ እንደምነግርሽ ባላቅም ግን አትሽኮርመሚ። ስትሽኮርመሚ ቅርቅር ይለናል። ግን ኒዌስ እናንተ አንድ ላይ ሆናችሁ